በርካቶችን እምባ ያራጨው የተቀዳሚ ሙፍቲ ሀጅ ኡመር ኢድሪስ ቀብር ስነ ስርዓት ተፈጸመ። በዚህ ቀብር ስነ ስርዓት ላይ ያልተጠበቁና እጅግ ከወትሮ በተለየ ሁኔታ ታሪካዊ ቀብር ስነ ስርዓታቸው እንደተፈጸመም ነው የወጡት መረጃዎች የሚያሳዩት። ሰላም ጤና ይስጥልን ውድ የቻናሉ ተከታታዮች ሚኪ ነኝ ከሚኪታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆነ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያንስ ያድርጉ፣ ወደአሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስትጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታደምጦኝ በትህትና እጠይቃለሁ። እንግዲህ በእስልምና ተከታዮች ዘንድ በርካቶችን በማረጋጋት ግጭት እንዳይፈጠር በተለይ ደግሞ በኢትዮጵያ ታሪክ ሴንሲቲቭ የሆነው የሃይማኖት ጉዳይ ነው። አንዱ በጣም ሰው በቀላሉ በጣም ወደ ከፍተኛ ነገር ወደ ሌላ መንገድ ወደ ሌላ ጸብ ሊወስድ የሚችለው ሃይማኖታዊ ጉዳይ በተለይ እርስ በርስ ሴንሴቲቭ የሆኑት ነገሮች ናቸው። ሴንሴቲቭ ስለሆነ በተለይ ከዘር ፖለቲካ ራሱ በጣም የሃይማኖት ከባድ እንደሆነ በርካታ ሚወራኖችም ስናገሩም ከዚህ በፊት ተስተውሏል። ይህን ሁላ በማረጋጋት የወንድማማች ፍቅር፣ ሆደ ሰፊነትን፣ ትዕግስትን ታጋሽነትን በጣም መቻቻልን ለወንድማማች ኢትዮጵያውያን ያስተማሩት በተለይ ደግሞ ለሙስሊም እምነት ተከታዮችም በዋናነት ወሳኝ ሚና የተጫወቱት አባት ተቀዳሚ ሙፍቲ ሀጅ ኡመር ኢድሪስ እንግዲህ በጣም በሚገርም ሁኔታ ታሪካቸው ብዙ የህይወት ውጣ ውረድን በማለፍም ለዚህ በዋናነት የኢትዮጵያ ተቀዳሚ ሙፍቲ ለመሆን የበቁት ከዛ በኋላ እንግዲህ ብዙ ነገሮችን በማድረግ ሰላም በማምጣት ዙሪያ በሰላም ዙሪያ የተቻላቸውን ሁሉ ሲያደርጉ የሀገር ፍቅር ደግሞ ከፍተኛ እንደነበራቸው ሀገራቸውን በጣም እንደሚወዱ ከወደ ወሎ ምድር እንደተገኙ ጀምረም ታሪካቸው ያስረዳል። በርካታ ኢትዮጵያኖችም ከዛም የተነሳ እንደ ታላቅ አባት ከእስልምና እምነት ተከታዮች በማለፍም በበርካቶች ዘንድ በጣም ተወዳጅ የሆኑት አባት ናቸው። እንግዲህ ሰሞኑን መታመማቸው ተሰምቶ ነበረ። ህመማቸውን ተከትለም ባልተጠበቀ ጊዜና ሰዓት አርፏል በማለት ሀሰተኛ መረጃዎችን አንዳንድ መረጃ ምንጮች ሳያጣሩ ሲያራግቡ ነበር። የኋላ ኋላ ጥሩ ጤንነት ላይ ይገኛሉ ተብሎ ነበረ። ጤንነታቸው ተሻሽሎ ይገኛል ወይም ጥሩ ጤንነት ላይ ይገኛሉ ተብሎ ነበረ። እሳቸው በዛ ሰዓትም ስለ ሀገሬ እንዲሁ ተኝቼ ራሱ ያሳስበኛል ስለ ህመሜ ይልቅ ስለ ሀገሬ ስለ ኢትዮጵያ እድገት ለውጥ መችሁን ሮሯ የሚያበቃ በማለትም ሲያስቡ እንደነበረ ጭምር መልእክታቸውን ማስተላለፋቸውን የምታወስ ነው። ታዲያ ትናንትና ምሽቱን የተሰማው ከኡስታዝ ወይም ከአቡበክር አህመድ የተሰማው ያልተጠበቀ መርዶ ነበር። ታላቁ የሙስሊም አባት የሆኑት ሀጅ ሙፍቲ ወይም ሀጅ ኡመር ኢድሪስ ከዚህ ዓለም ድካም መለየታቸው በስተ መጨረሻ እንዳልቻሉና እንዳረፉም ነው። ይህ ደግሞ ለበርካታ ኢትዮጵያኖች ከፍተኛ ሀዘንና መርዶን ፈጥረዋል። ከዛም የተነሳ ሀጅን ማኖ መወደው ሙስሊም ብቻ ወይስ የተለያዩ የእምነት ተከታዮች በከፍተኛ ፍቅርና በጣም አክብሮት እንደወደዷቸው ከዳር እስከ ዳር ኢትዮጵያኖች ሀዘናቸውን እንደተካፈሉ ጭምርም ነው። ይህ ደግሞ ታላቅ የአባትነት ባህርያቸው እንደሆነ በርካቶቹም እየገለጹ ናቸው። ለሳቸው ቃል እስኪያጥራቸው ድረስ በርካታ ቁጥር ያላቸው ኢትዮጵያኖች ሀዘናቸውን እየገለጹ እንደሚገኙ ጭምርም ተቀዳሚ እንግዲህ በጣም በሚያሳዝን ሁኔታ ሀጅ ኡመር ኢድሪስ ማረፋቸው በርካታ ኢትዮጵያኖች ከልብ እንዳዘኑና ልባቸው እንደተሰበረ ጭምርም ነው። ዛሬ እንግዲህ ቀብር ስነ ስርዓታቸው ተፈጽመዋል ማለትም ነው። ያን በማስመልከት አስክሬን ሽኝት መርሃ ግብር ላይ በኢትዮጵያ ታሪክ ከቀድሞ ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ህልፈት በማስመልከት አሁን ደግሞ እንደዚሁ በርካታ ታዳሚዎች የተገኙበት ቀብር ስነ ስርዓት እንደሆነ ይታመናል። ይህ ደግሞ በጣም ትልቁ ቀብር ስነ ስርዓት እንደሆነ በሚሊኒየም አዳራሽ ስደረግላቸው ከፍተኛ ቁጥር ያላቸው የተለያዩ ከፍተኛ የሃይማኖት አባቶች በተለይ የኦርቶዶክስ ሃይማኖት አባት አቡነ ወይም ፓትርያርክ አቡነ ማትያስ እንደተገኙና ከልባቸው እንዳነቡ አብዛኛው የኦርቶዶክስ እምነት አባቶች ከልባቸው እንዳለቀሰው ጭምርም ነው። በዚህ ደረጃ ነው እንግዲህ ለሳቸው ህዝብ ፍቅርን ስሰጥ የነበረው ከዚህ ሁላ በጣም በሚገርም ሁኔታ የህዝብ ፍቅር አትርፎ መሄዳቸው በርካቶችን ያስገረመና ያስደመመ በተለይ ሙስሊም እስልምና እምነት ተከታዮች ወንድሞቻችን በከፍተኛ ሁኔታ ስክሬንሸኝት ላይ ሀዘናቸውን ሲገልጹም ሶላት ሲያደርጉም ተስተውሏል ማለትም ነው። እንግዲህ በርካቶችን ያ ያነጋግረው አቡነ ማቲያስ እንባቸውን ጠብ አድርጎ ሲያነቡና ና ሲያለቅሱ ከልባቸው ልባቸው ተሰብሮ ሲያነቡ በርካቶችን ያነጋግረ ና ይበልጥ የወንድማማችነት ስሜት እኩልነትን፣ ፍቅርን፣ መቻቻለን ከወትሮ በበለጠ ያጠናከረም እንደሆነም ጭምርም ነው። በርካቶቹም እየገለጹ ያሉት ሃይማኖት ሳይገደብ ወንድማማችነት ይህ እንደሆነ ጭምርም ሁሉ በስጋ ደግሞ ወንድም ኢትዮጵያዊ ደም እንዳለበት ጭምርም ነው። በርካቶቹም እየገለጹ ያሉት ከዛም የተነሳ አቡነ ማቲያስ በጣም ባቸው ሲያነቡ እንደነበረና ና ምን ያህል ሰው አክባሪና ትህትናቸውን ያሳዩበት ደግሞ ፍቅራቸውን ያሳዩበት ሁኔታም ነው የዛሬው ቀብር ስነ ስርዓት ሽኝት ላይ ማለትም ነው እኚህ አባት እንግዲህ በርካቶቹ ሙስሊም እምነት ተከታዮች ብቻ ሳይሆኑ የተለያዩ እምነት ተከታዮች ከልባቸው እንዳዘኑ ና በሳቸው ህልፈት ኢትዮጵያ ታላቅ ሰዎች መካከል አንዷን እንዳጣስጀምርም ነው በጣም የተረጋጉ ነበረ። የሃይማኖት ግጭት እንዳይነሳ በተለያየ ቦታ በሰላማዊ ነገሮችን በእርጋታ ና በመቻቻል በፍቅር እንደፈታ ሲያደርጉ ስለነበሩም ነው በርካቶቹም ሲወዷቸው የነበሩት በተለይ የተረጋጉ ትክክለኛ ለሙስሊም የሚያስፈልጉት አባት አይነት እንደነበሩ ጭምርም በሙስሊም ታሪክም እንደዚህ አይነት ወርቅ አባት እንዳልተገኘ ና በተለይ በኢትዮጵያ ታሪክ ማለትም ነው እስልምና ተከታዮች ዘንድ በጣም ተወዳጅነት ና በርካታ ቁጥር ያላቸው እስልምና ተከታዮች ከልባቸው እንደመወዳቸው ጭምርም ነው የተቀዳሚ ሀጅ እድሪስ ወይም ኡመር ኢድሪስ ህልፈታቸውን በማስመልከት በርካታ ቁጥር ያላቸው ኢትዮጵያውያኖች እያለቀሱ አስገራኝ ሽኝታቸውን ማድረጋቸው፣ እሳቸው ደግሞ በስተመጨረሻም ስለ ሀገራቸው እንግዲህ ከልባቸው ሲያነቡ እንደነበረ ጭምርም ነው። ተቀዳሚ ሙፍቲ ሀጅ ኡመር ኢድሪስ ማለትም ነው። እኚህ አባት እንግዲህ በቅርቡ ከቦታቸው መነሳታቸው የምታወሰም ነው። ሌላ በእሳቸው ቦታ መተካትም ሌላ የሙስሊም እምነት ተከታዮች አባትን መተካታቸው የምታወስም ነው። ታዲያ እንግዲህ እሳቸው ጡረታ እንደ መውጣትም ይሁን ብቻ የምታወቅ ነገር የለም ድካም ላይ ሆኖም ሲከታተሉ ነበረ። ከዛ አልጋ ላይ ወደቁ። በጣም በሚያሳዝን ሁኔታ በጠና መታመማቸው ሰሞኑን መውጣቱ መረገቡ የምታወስ ነው። ከዛ በኋላ ነው እንግዲህ ትናንትና ማምሻውን ስትንፋሳቸው በቃ እስከ ወዲያኛው የተሰናበተቻቸው ማለትም ነው። በርካቶችን ያሳዘነና ልብ የሰበረ ክስተትም መሆኑ በርካቶች እንዳዘኗቸው ከልብ ደግሞ እንዳነቡ ጭምርም ነው የደረሱን መረጃዎችና እውነታዎች። ዛሬ እንግዲህ በነበረው በፒያሳ መስጊድ ሽኝት ከተደረገ በኋላ በሚሊኒየም አዳራሽ ላይ በከፍተኛ ቁጥር በከፍተኛ መንግስት ባለስልጣናት በተገኙበት እስልምና ተከታዮች መምህራን፣ ውስታቶች በተገኙበትም ነው ስክሪን ሽኝት የተደረገላቸው ከልብ እያነቡ ነው የሸኟቸው። በኢትዮጵያ ታሪክ እንግዲህ ሰው ከልብ ሲያነባ የታየበትም ክስተት የሳቸው ሳይሆን እንዳልቀረም በርካታ ቁጥር ያላቸው ከልብ ወደ አጫፍርቶ እንዳሄዱ ጀምርም ነው ሁኔታዎቹ ና ዛሬ ቀብር ስነ ስርዓቱ ላይ የተፈጸመው ሃይማኖት ሳይገደባቸው ፍቅራቸውን ያሳዩበት ኢትዮጵያኖችም ሁኔታም ነው የተስተዋለው። የሀጅ ኡመር ኢድሪስ ህልፈት የበርካቶችን ኢትዮጵያኖችን ልብ የሰበረ ክስተት እንደሆነ ጀምረም ነው የደረሱን መረጃዎችን በማስመልከት ለእናንተ ይዤላችሁ የመጣሁት እንግዲህ መጽናናትን ለመላው ሙስሊም ወንድሞቻችን እንዲሁም ወዳጆቻቸው መጽናናትን ከሚዲያ እንመኛለን። እስከ ሚዲያ አብሬያቸው የቆየሁት ሚኪ ነኝ ከሚኪታ ቦረንፎ። ይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ልደመጠው የሚገቡ መረጃዎችን ያገኙ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ቻችር መረጃ እስከምንገናኝ ድረስ በያላችሁበት የዓለም ክፍል ሰላም ያቆያችሁ።